አይ እህል ባልበላ አንቀሳቀስ አልችልም ብሎ ነገር የለም። ይኸውልሽ ማዘር ዛሬ ሁሉም ነገር ትፈጽማለች እዚህ ሰላም ሰላም የቃል ቤተሰቦች እንደት ናችሁ? እግዚአብሔር ይመስገን። መቼም የቃል እየ ቤተሰቦች የቃል ፈተናና የቃል ፕሮሰስ አላልቅ ብለዋል። እንግዲህ ዛሬ ደግሞ በእነ አያልቅበት ሰፈር ነኝ። እማዬ ቅጣቱን አጠንክረውብኛል። እናት አባቴን ማጫወት አልቻልኩም ተፈረደብኝ። እኔ እንዲያውም ለሁለት ወር እያሉኝ ነው እኔ ግን ለአንድ ወር እንዲያው እኔ ሳምንትም እምቆይ አይመስለኝም። አስራ አምስት ቀን ግን ፈቃዳቸውን ለመሙላት ብዬ እንዳይረግሙኝ እንዳያዝኑብኝ ብዬ ዛሬ በቃ እነ አያልቅበት ጋር ነኝ ያለሁት። እንግዲህ ልገባ ነው። ግን ይሄን ሻንጣ ሳወጣው የበላሁት መከራ ምነው ነው ቢቀር ባልበላ እንጀራ ነው ያልኩት። የኔ ውዶች የቃል ቤት ሰዎች እና ይበልሽ ሰየው እንዳትሉ ሰው ይሰው ነውኝና ተሳሳትኩ። ግን መቀሳሰው ስተት ከብረት ዝገት አይጠፋም። ግን ማዕከሉ የተጣለብኝ ከባድ ነው፣ ማርያም ከባድ ነው። ሁለት ወር አሉኝ፣ እኔ ግን አንድ ወር ነው መቆየ እንጂ። አንድ ወር ምን አሰና አባቴን ላላጫውት ነው። ለእሱ ብዬ እንደው በዳ ይዳንልሽ፣ እሳቸውም ይዘኑልሽ በሉኝ። እ ይቻለም ይሄን ባለፈው እንዳያችሁት ለእሳቸው ነው ያገደችው። በጥፊ ሁሉ ፊት የመታኛለች፣ እያቃጠለ ነው እንደበርበሬ። ግን ሁሉ ነው ችዬዋለሁ። ምድርና ሰው ምድርና ሰው ሁሉን ቻይ ነው እንግዲህ ይሄን ሻንጣ አሁን እግዚአብሔር ስጠው እንደ እግዚአብሔር ስጠው እንጀራን ያውጣልህ አንተ ረዳት እዚህ ጋር ደረሰልኝ ረዳቱ ይሄን ሻንጣ አሁን ደግሞ አንዱን አሸክመኝ ብዬ እኔ መጎተትማ አልችለውም እችለዋለሁ እንዴ ኧረ አልችለውም ምን ወጣኝ ይሄን ሻንጣ እየጎተትኩ እንግዲህ ወደ ቤት አና ሸክመኝ ጎሽ አባቴ ና ቆይ ቆይ ወደ ውስጥ አስገባለሁ

እሺ እንገደል፣ ማንንም ያወርድ። እናንተ የጭንቅላሴ ቦርሳው ኮ ከሊቁ መበለጠ። አሁን እንግዲህ ምን ይሉ ይሆን? ማይ ይደሰታል፣ ያባሩ ይሆን? ደሞ ዛሬ እስኪ ኧረ ጭንቅላሴ ተቀጥቶ ድረሱልኝ፣ የመንግስት ያለ

ቅርብ እየሻለ እኮ ያው፣ እሱን ጠይቂ እንግዲህ። አሁንማ የምትሰሪው ሁሉ እሱ፣ ከእንግዲህ የሚሰራ ነገር የለም። አንቺ ሆነሽ የምትሰሪ እንደማገኝ ለምንድን ነው የማትይው? አሁን እንኳን ደህና፣ አሁን እንኳን መጣሽ። አሁን እሺ፣ እንዴት ማለቱ አሁን? እያንዳንዷን ነገር ትሰሪያለሽ? እንዴት? በቃ እኔ አሁን አልችልም፣ መንቀሳቀስም አልችልም፣ ምንም ማድረግ አልችልም። ምንም አይታዘዝም። እያንዳንዷን ቤቱ ስ የምሰራው እታያለሁ። ከገባሽ ግቢ። እኔ አየህ ለሳምንት ምን ነው እንደዛ? ለወር ነው እኔ እንደዛ ድረስ ምን ብሎ ዛሬ ሁሉም ነገር ትፈጽማለች። እዚህ ቤት መሄድ የለም፣ አስገባ አስገባ። ዛሬ ከዚህ ቤት መነቃነቅ የለም። እሺ ያው እኔም ያለ እኔ እንደማይሆንልሽ ታውቂያለሽ አይደል? እኔ ሁሉም ነገር ቤት ውስጥ እንሰራው ልክ ነው አይደል? ስለዚህ ጎርታኛ አለች። እስከፈለገሽ ቀን ለምን አይሆንም? እ እሱን አይመለከተኝም እኔ እስከምድን እስከማገግም ድረስ እዚህ ትሰራለች። ስለዚህ እያንዳንዷን ስራ ሁ እንጀራውንም መጋገሩንም ወጡንም ቡና አፈላሏንም እ ማየት ስለዚህ ሁሉን ነገር እንድሰራ ትሰራለች። እንጀራም ለራሷ ስትል ትጋግራለች። መነቃነቅ የለም ው ተነጋግረናል። እሺ እያንዳንዷን ነገር ልብሴን፣ ታጥቢያለሽ፣ የኔንም የማዘርን ወጥ ሰሪያለሽ፣ እንጀራ ትጋግሪያለሽ። እንደውም ዛሬ ስለቡና ፈላልሽ ምንም ነው ራሱ ጉዳይ ነው። እና ይሄን ታርጊያለሽ። ሌላው ደግሞ እናቴ ከስራ ስትመጣ እግሯንም ታጥቢያታለሽ። አንተ ታጥባለህ? አዎ አጥባለሁ። ግጥም

በኋላ ለራስሽ ማሰብ እንደለዛ። ልጅ እኮ ነው እንደዚህ። አንተ ሴትም ወንድም ሆኖ ነው ሰርቶ አደጅም፣ ከቤትም አንቺም ደሞ የሴት ስራ ነው እሱ የወንድንም ስራ የሴትንም ስራ ሰርቶ ነው የሚያኖር። ከገባም ሸምቶ አንጥቶ አስፈጭቶ አንጥቶ ነው የሚያኖር። እሽማ እቤት ያለውንማ ቀለል ያለውን ነው የሰጠን ሸኛ። እኔ አሁን ማለት ነው ለማንኛውም እንዳይገጣብኝ ዋና እግሬን ነው ከደጅ ሲመጣ እጄን፣ ውሃ፣ እጄ ውሃና እግሬን ውሃ ታሞቂያለሽ፣ እግሯን ታጥቢያለሽ።

እኔ ያቅሜን የምችለውን ሳምንት ቆይላችኋለሁ። አሁን ወደድሽም ጠላሽም ሁሉም ነገር እንትን ተብሏል፣ ተፈርዶብሻል። አሁን ወሬሽን አታውሪ፣ አንቺም አሁን ያልሽውን ትፈጽሚያለሽ አይደል? አሁን ግቢና ምሳ ስሪ። ልጅ ጭራሽ ምሳ ስሪ? አዎ ምሳ ስሪ። ገበይ ማያውም ተነሽ። አንቺም ወደ ቤት ግቢና፣ አንተ ቤት እሺ። ላሳይሽ ምስራውን ላሳይሽ ያው ሰሞኑን ያደረገች ታቃላችሁ አይደል? ሁሉ ጀበናም ጀርቤ ላይ እኔ ሲሆን ግን ያው ጭዩአለ እሷ ደግሞ ያው ዛሬ በታሪያው ቤት ልጠይቀኝ መታለች። እኔ ደግሞ ሁሉን ነገር ዛሬ እንድሰራ ፈርጅ ባታለው። ያው ተስማምተናል ከማዘር ጋራ ያው ኤምቢዲኦ ደሞ አይታችሁ፣ ያዘናችሁልኝ፣ ይራራችሁልኝ ከልብ ነው ማመሰግነው ግን ተመስገን ነው። እኔ እግዚአብሔር ይመስገን ያው ምንም አልሆንኩም። ዛሬ እኔ ደግሞ በተራይ እሷን እሰራ አላታለሁ። እውነት ይሄዎች ምራቅ ነች። ዛሬ እሷ እዚህ ቤት መታማ እኔ በባዶ አልጥላትም፣ አስፈጋታለሁ። ለተባበራችሁ ግን በጣም ከልብ ነው ማመሰግነው። እግዚአብሔር ይስጣችሁ። ላዘናችሁልኝም ከልብ ነው ማመሰግናችሁ። እወዳችኋለሁ። ዛሬ መላቀቅ የለም። አመሰግናችኋለሁ። እወዳችኋለሁ። ሰላሙኑ